የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን፣ አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይት ርዕሶችን እነሆም። የጄኔራል ዘውዱ ጠቅላላ ሆስፒታል ግንባታ ሂደት እየተፋጠነ መሆኑን የጋዝ ጌብላ ወረዳ አስተዳደር አስታወቀም፣ በስፋት እንቃኘዋለን። በአገዋዊ ብሔረሰብ ዞን ውስጥ በ2017 ዓ ም በጓንጓ ወረዳ በአገውነታቸው ከስራ እየተፈናቀሉ መሆኑ ተገልጿል። አብራችሁን ስትቆዩ ይህንንም ታደምጡታላችሁ። የኢፌድሪ ጠቅላይ ሚኒስትር ጽፈት ቤት ከተፎካካሪ የፖለቲካ ፓርቲዎች ጋር ለአራት ቀናት የሚቆየ ውይይት መድረክ ማዘጋጀቱን አገው ሚዲያ ከታማኝ የመረጃ ምንጮች አረጋግጧል። ይህንንም በዝርዝር እንመለከተዋለን። ክብራትና ክቡራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን ታደምጣላችሁ። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር ላይክ፣ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። የጄኔራል ዘውዱ ጠቅላላ ሆስፒታል ግንባታ ሂደት እየተፋጠነ መሆኑን የጋዝጊብላ ወረዳ አስተዳደር አስታወቀም። በአማራ ክልል ከሚገኘው የአገው ብሔረሰብ ዞኖች ውስጥ የዋግምራ ብሔረሰብ ዞን አንዱ ሲሆን በልማት ወደ ኋላ ከቀሩት ዞኖች መካከልም የመጀመሪያው መሆኑ ይታወቃል። ሰኔ አምስት ቀን 2017 ዓ ም በዋግምራ ኮሚኒኬሽን ዞን የተገለጸው መረጃ ደግሞ ይበል ያሰኛል። በታላቁ ጀነራል ስም የተሰየመው እና የመሠረተ ድንጋይ ተቀምጦ የማይሰራ ከሆነ በሀገር ቀልድ እንደመሆን ይቆጠራል ያሉም ብዙዎች ናቸው። የሆነው ሆኖ ሰኔ 5 ቀን 2017 ዓ ም ዋግህምራ ብሔረሰብ ዞን ኮሚኒኬሽን ያወጣውን መረጃ እንደሚከተለው እናቀርባለን። በአማራ ክልል ዋግህምራ ብሔረሰብ አስተዳደር ጋዝ ጊብላ ወረዳ በክልሉ ጤና ቢሮ ከ90 ሚሊዮን ብር በላይ በሆነ በጀት የሚገነባው የጀኔራል ዘውዱ በላይ ጠቅላላ ሆስፒታል የግንባታ ሂደት እየተፋጠነ መሆኑን የወረዳው ተቀዳሚ ዋና አስተዳዳሪ አበባው ደሳለኝ ገልጸዋል። ከ120 ሺህ በላይ የማኅበረሰብ ክፍሎችን ተጠቃሚ እንደሚያደርግ የገለጹት ዋና አስተዳዳሪው የጤናውን ሴክተር ዘርፈ ብዙ አገልግሎት በማሳለጥ በኩል የላቀ አበርክቶ እንደሚኖረው ማክለዋል። በአካባቢው የጸጥታና ተመሳሳይ ችግሮች የግንባታ ሂደቱ እየተጓተተ እንደነበር ያወሱት ዋና አስተዳዳሪው ቀሪ ስራዎችን በጥራትና ፍጥነት ተጠናቀው ለአገልግሎት እንዲበቃ አስተዳደር ምክር ቤቱ ያልተቋረጠ ክትትል እያደረገ መሆኑንም ገልጸዋል። ሆስፒታሉ በአሁኑ ሰዓት ወደ መጠናቀቁ ደረጃ መድረሱን ገልጸው ተጠናቆ ወደ ስራ ሲገባ የጤና አገልግሎት ተደራሽነትና የስራ እድል በመፍጠር በኩል ከፍተኛ ድርሻ ይወስዳል ተብሎ እንደሚጠበቅ ማብራርተዋል። በወረዳው ለሚገኙ ሀያ አንድ ቀበሌዎች አምስት ጤና ጣቢያዎችና አጎራባች ወረዳዎች የጤና አገልግሎት ይሰጣል ተብሎ ተስፋ የተጣለበት እንደሆነ ያስረዱት ዋና አስተዳዳሪው በቅርብ ተጠናቆለ አገልግሎት ይበቃል ተብሎ እንደሚጠበቅም ተናግረዋል በመጨረሻም የሆስፒታሉን ግንባታ ሂደት የብሔረሰብ አስተዳደሩና የወረዳው አመራሮች ተዘዋውረው ተመልክተዋልም ብለዋል በአገዋዊ ብሔረሰብ ዞን ውስጥ በ2017 ዓ.ም በጓንጓ ወረዳ በአገውነታቸው ብቻ ከስራ እየተፈናቀሉ መሆናቸው ተገለጸም ለአገው ሚዲያ የተላከው መረጃ በአገዋዊ ብሔረሰብ ዞን ውስጥ በዞኑ አመራሮች ትዕዛዝ እና በጓንጓ ወረዳ ጥቂት አመራሮች ፈጻሚነት እንቁ የአገው ምሁራንና መምህራን በአገውነታቸው ብቻ ከስራ ገበታቸው እየተፈናቀሉ መሆኑን የአገው ሚዲያ ታማኝ ምንጮች ገልጸዋል። አገው ሚዲያ ከህግ ውጭ እንዴት አንድ ህጋዊ ሰራተኛ ይባረራል ሲል የጠየቃቸው እነዚህ የአገው ሚዲያ ምንጮቻችን ሲመልሱ ዋናው ምክንያት በአገውነታቸው ጠንካራ መሆናቸው ነው ይህንን ለማድረግ ደግሞ የተለያዩ ስሞችን በመስጠት የስር ትዕዛዝ ያወጣሉ። ግለሰቦች ደግሞ ስራትን በመፍራት አካባቢውን ለቀው ይሰደዳሉ። ከዚያም ከስራ እንዲባረሩ ይደረጋሉ ሲሉ መልሰዋል። አገው ሚዲያም ከአስራ አንድ ሰዎች ስም ዝርዝር ጋር የደረሰውን መረጃ መነሻ በማድረግ ከተለያዩ የመረጃ ምንጮች ተጠቅሞ ከስራ ተባረዋል የተባሉትን ግለሰቦች ለማጣራት ከፍተኛ ጥረት ያደረገ ሲሆን ከስራ የተባረሩና ከደረጃ ዝቅ የተደረጉ እንዲሁም በእስር ቤት ያሉና የተባረሩ ግለሰቦች መኖራቸውንም አረጋግጠዋል። በመሆኑም አገው ሚዲያ ይህንን መረጃ ከሚመለከታቸው አካላት አጣርቶና የችግሩ ሰለባ የሆኑ ግለሰቦችን ፈቃደኛ ከሆኑ በመጠየቅ በሚቀጥሉት ቀናት ለአገው ሚዲያ ተከታታዮቻችን የሚያቀርብ ይሆናል። የኢፌድሪ ጠቅላይ ሚኒስትር ጽህፈት ቤት ከተፎካካሪ የፖለቲካ ፓርቲዎች ጋር ለአራት ቀናት የሚቆይ የውይይት መድረክ ማዘጋጀቱንና ለሁሉም የፖለቲካ ፓርቲዎች ጥሪ ማስተላለፉን አገው ሚዲያ ከታማኝ የመረጃ ምንጮች ማረጋገጥ ችሏል። የኢፌድሪ ጠቅላይ ሚኒስትር ጽህፈት ቤት ለክልልና ለሀገር አቀፍ ተፎካካሪ የፖለቲካ ፓርቲዎች ለሚያካሂደው ውይይት ከእያንዳንዱ ፓርቲ አራት ከፍተኛ አመራሮች ተሳታፊ እንዲሆኑ ተጋብዘዋልም ተብለዋል። ለአራት ቀናት ያክል ይቆያል የተባለው መድረኩ በመጪው ሰኞ ሰኔ 9 ቀን 2017 ዓ.ም ምረት ከሰዓት በኋላ የሚጀምር መሆኑን ለአገው ሚዲያ ከጠቅላይ ሚኒስትር ጽህፈት ቤት ቅርበት ያላቸው ምንጮቻችን ገልጸዋል። በዚህ የስብሰባ ፕሮግራም የጉብኝት መርሃ ግብር በክልሎችና በከተማ አስተዳደሮች በሀገራዊ መድረክ የተነሱ ዋና ዋና ጉዳዮችን የጋራ ማድረግ እንዲሁም እንዲሁም ደግሞ አጠቃላይ ሀገራዊ ውይይት እንደሚሆንም ይጠበቃል። የመካከለኛው ምስራቅ አየር ክልል በመዘጋቱ በሺህ የሚቆጠሩ በረራዎች መስተጓጎላቸው ተገለጸም። በእስራኤልና በኢራን መካከል ከተፈጠረው ግጭት ጋር በተያያዘ የመካከለኛው ምስራቅ አየር ክልል ከተዘጋ በኋላ ከፍተኛ የበረራ መስተጓጎል በመፈጠሩ አየር መንገዶች መደበኛ የጉዞ መስመራቸውን ለመቀየር ተገድደዋል። ከዚህ ጋር ተያይዙ የበረራ መዘግየቶችም የተፈጠሩ ሲሆን ቀላል የማይባሉ አየር መንገዶችም ጉዞቸውን ሰርዘዋል። ሮይተርስ የዓለም አቀፍ በረራዎችን ሁኔታ የሚዘግበው የፍላይት ራዳር 24 መረጃን መሠረት በማድረግ እንደዘገበው በሁለቱ ሀገራት መካከል ግጭት ከተነሳበት ሰዓት ጀምሮ 1800 የሚደርሱ ወደ አውሮፓ የሚደረጉ በረራዎችን ያስተጓጎለ ሲሆን ከእነዚህም መካከል ደግሞ ከ650 በላይ በረራዎች ተሰርዘዋል። ኤምሬትስ፣ ካታር ኤርወይስ እና የህንድ አየር መንገድ ያሉ አየር መንገዶች የጉዞ መስመራቸውን በመቀየራቸው እስከ ሶስት ሰዓታት ለሚደርስ ተጨማሪ የበረራ ሰዓት እና በሚሊዮን ዶላር ለሚገመት የነዳጅ ወጪ እንደተዳረጉም ተገልጿል። በዱባይ አየር መንገዶች በረራዎች በተሰረዙባቸው እና በዘገዩባቸው ቦታዎች መንገደኞች ተጨናንቀውም ታይተዋል። ከቅርብ ዓመታት ወዲህ ከፍተኛ በተባለው የዚህ አየር ክልል መዘጋት ምክንያት እንደ ቱርክ አየር መንገድ፣ ኤር ፍራንስ እና ኬልኤም ያሉ አየር መንገዶች የአክሲዮን ሽያጫቸው መቀነሱን አቬሽን ቢዝነስ ዘግበዋል። የቴህራኑ መህር ባድ አየር ማረፊያ እንዲሁም የእስራኤል ቤንጉሪዮን እና የዮርዳኖስ ንግሥታ ለዓለም አቀፍ አየር ማረፊያዎች ግጭቱ ከተነሳበት ጊዜ ጀምሮ ሙሉ ለሙሉ መዘጋታቸውን አቬሽን ቢዝነስ አስታውቋል። ክብራትና ክቡራን አብራችሁን ስለ ቆያችሁ እያመሰገንን በቀጣይ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።